የኢትዮጵያ ታምርት ንቅናቄ በማምረት ላይ የተመሰረተ ኢኮኖሚ የመገንባት ፍላጎት ለማሳካት የሚያስችል መደላድል የሚፈጥር መሆኑን ፕሬዝዳንት ታዬ አጽቀሥላሴ ገለጹ የፌዴሬ ፕሬዝዳንት ታዬ አጽቀሥላሴ በአዲስ ዓለም አቀፍ ኮንቬንሽን ማዕከል የሚከናወነውን የኢትዮጵያ ታምርት ኤክስፖ 2017 ጎብኝተዋል። ተጨማሪውን ከሰለሞን ዘመኑ እንከታተል። የኢፌድሪ ፕሬዝደንት ታዬ አጽቀሥላሴ በአዲስ ዓለም አቀፍ ኮንቬንሽን ማዕከል የሚከናወነውን የኢትዮጵያ ታምርት ኤክስፖ 2017ን ጎብኝተዋል። የኢትዮጵያ ታምርት ንቅናቄ ኢንዱስትሪዎች የሚያጋጥማቸውን ችግሮች በመፍታት የማምረት አቅማቸውን አጎልብቷል። በኤክስፖውም ከ288 በላይ አምራቾች እየተሳተፉበት ነው። ፕሬዝደንት ታዬ ከጉብኝቱ በኋላ እንደገለጹት የአምራች ኢንዱስትሪውን የማምረት አቅም በማሳደግ የስራ እድል የሚፈጥርና ነገ የተሻለ ለማምረት መሰረት የሚጥል መሆኑን ገልጸዋል። የኢትዮጵያ መንገድ ማምረት ነው። ማምረት እና ፕሮዳክቲቪቲን የማምረት አቅምን መጨመር በዓለም አቀፍ ደረጃ ተወዳዳሪ ማድረግ ብቻም ሳይሆን አጠቃላይ የሀገርን ጂዲፒ ወይም ደግሞ እድገት ምርትን ከፍ የሚያደርግ ነው። ስለዚህ ስራ ይፈጥራል፣ የእውቀት አድማስን ያሰፋል፣ ሌሎች ቀጣይ የሆኑ ምርቶችን ለማምረት ደግሞ አቅምና መደላደል ይሰጣል። የአንድ ሀገር እድገት በዋነኛነት የሚመሰረተው በማምረት ነው። ያመረቱ ሀገሮች እድገታቸው ከፍ ይላል። የኢንዱስትሪ ሚኒስቴር ያዘጋጀው የኢትዮጵያ ታምርት መርሃ ግብር ዘርፉን በማነቃቃት በዜጎች ዘንድ የእንችላለን መንፈስን ያላበሰ መሆኑንም ተናግረዋል። ኤክስፖው ኢትዮጵያ የማምረት አቅም እንዳላት የሚያሳይና በተስፋ እንድናፍቅ የሚያደርጉ ምርቶች የቀረቡበት ነው ብለዋል። ምርቶቹ የኢትዮጵያን መቻል የሚገልጡ የሰዎችን ብልሃት የሚያሳዩ መሆናቸውን ተናግረዋል። ለካ እንችላለን፣ ወር ኬፐብል አቅም አለን የሚለውንም ኢንስፓየር ያደርጋል ለአምራቾች። አሁን ካየኋቸው ምርቶች ለምሳሌ ያክል በምንም መመዘኛ ከኢንተርናሽናል ስታንዳርድ በላይ የሆኑ ምርቶችን ተመልክቻለሁ። አሁን የቆዳ ምርቶች፣ የሴት ቦርሳዎች፣ የወንድ ቦርሳዎች፣ የልብስ መያዣዎች፣ አንብልብል ማመን የሚያቅት ኢንክሪደብል፣ እኔ ማመን አልቻልኩም ነበር። ምክንያቱም በአውሮፓ፣ በአሜሪካ፣ በሰልጠን ገበያ የሚታዩ የዚህ አይነት ኮንሱመር ምርቶች ይህንን ደረጃ ጠብቀው አላየሁም። የዓለም ገበያ ሰፊና ሸማቹ በርካታ መሆኑን የገለጹት ፕሬዝደንቱ መሠረታዊው ጉዳይ የምርት ጥራት መሆኑን ተናግረዋል። የኢትዮጵያ ታምርት ንቅናቄ ምርቶች ብዙ የሚያስሄዱ ለእኛ አይን ከፋች፣ በዓለም ገበያ መስፋፋት የሚችሉ መሆናቸውንም ገልጸዋል። እኛ ኢትዮጵያውያኖችን ለራሳችን ዋጋ ለምን ቫሊዩ እንደማንሰጥ ብዙ ሀገሮች ያለፉበት ቢሆንም ፕሮባብሊ ልምምዳችን ውስን ስለሆነ የሌላ ሀገር ፕሮዳክት በላያችን ላይ በመጎናጸፍ እኛን ያሳደገን ከፍ ያለን ይመስለን ይሆናል። ይህን ግን ስህተት ነው። አንድ፣ ብዙ ሀገሮች ያለፉበት መንገድ ነው። ሁለት፣ ኳሊቲ የሆነ ፕሮዳክት ፕሮዲስ ካደረግ ካመረትን ሌላው ወግ ነው እኛ የከሌ ነው የከሌን ብለን መምረጥ ከጅሎን ከሆነ ሌሎቹ ገዙታል። ስለዚህ ይሄንን ለመሻገር ለዓለም አቀፍ ገበያው የሚመጥን ኬተር የሚያደርግ ነው ማምረት ያለብን። የዓለም ገበያ ሰፊ ነው። ሸማቹ በርካታ ነው። ስለዚህ ዛሬ ባየሁት ኤግዚቢሽን ኢትዮጵያ ታምርት የሚለው መርሆ ብዙ እንደሚያስገድል ነው። እንዲህ አይነት ኤግዚቢሽንስ መስፋፋት አለባቸው።